የትኛውም ፖለቲካ የህዝብን ማህበራዊ ፖለቲካዊና ኢኮኖሚያዊ ተጠቃሚነት ማረጋገጥ፣ የትኛውም ፖለቲካ መሰረቱ እሱ። ከዛ በኋላ እንዴት የሚለው ላይ እንለያያለን። እንዴት ነው ህዝብ ተጠቃሚ የሚሆነው እንዴት ነው የሚለው ላይ እንለያያለን። ስልጣን ላይ ወጣውን ወደ ስልጣን ያወጣው ወደ ሀገር የሚገባውን ወደ ሀገር ያስገባው የህዝብ ትግል ነበር። ያ ህዝብ ወደ ሀገር ውስጥ ያስገባቸው ኃይሎች ተመልሶ ያንን ህዝብ ነው መግደል የጀመሩት፣ ያንኑ ህዝብ ምክንያቱም ለእኔ አንዳንድ የሚያሳዝነኝ ማለት በጦር ሜዳ ላይ ተሰማርተህ ሊገልህ የመጣን ታጣቂ ጋር መገዳደል ሜይ ቢ በጦርነት ህግ ትክክል ሊሆን ይችላል። ማዳበሪያ ጭኖ ሚሄድን ነዳጅ ጭኖ ሚሄድን መድኃኒት ጭኖ ሚሄድን ወይም ደግሞ እነዚህን ኮንቮይ የሚያጅበውን መግደል በጠላትነት የፈረጅከው ማንን ነው እያልክ እየተናገርክ ነው ከተባለ ህዝብን ነው። ምክንያቱም ማዳበሪያው ለገበሬው የሚሄድ ማዳበሪያ መድኃኒቱ ለህዝብ የሚሄድ መድኃኒቱ ነው። ስለዚህ አንዳንዴ እንደ ጠላት የፈረጅ ነው፣ ህዝብን ነው ምክንያቱም የህዳሴ ግድብ መለስተኛ ጦርነት ሊያካሂድ የሚችል ወታደር አልቆበታል ብለን ስናወራኩ ማፈር አለ ማለት ለህዝብ ብርሃን ይሆናል ህዝብን ከድህነት ከጨለማ አረንቋ ያወጣል ብለ እየገነባ ያለውን ፕሮጀክት ከምስራቅ ጫፍ በእግሩ እየኳተነ እያጀበ ምዕራብ ጫፍ ድረስ አድርሶ ግድብ ሲገነባል ያንን የሚያጅብ ወታደርን የሚገል በዜግነት ኢትዮጵያዊ ተብሎ የሚጠራ በትውልድ ኢትዮጵያዊ ተብሎ የሚጠራ ሰው መኖሩንና በሺዎች በዚህ መንገድ መሞታቸውን ስትናገር አንገታችንን መጥፋት አለ ማፈራል። ይሄ አንደኛው ማሳያ ነው። ጠላትነት የፈረጅ ነው መንግስትን አይደለም ስርአትን አይደለም ህዝብን ነው በጠላትነት የፈረጅ ነው ምክንያቱም የታጣቂዎቹን ቡድኖች እንትናቸውን ው የውጊያ ስልታቸው ነው ሁመን ሺልድ ይጠቀማሉ ማለት ሰብአዊ ጋሻ አድርገው ህጻናት በሚበራከቱበት ሲቪሊያን በሚበራከቱበት አካባቢ ላይ ይንቀሳቀሳሉ ይሄ ምን ማለት ነው እነዚህን ሲቪሊያንስ ለጥቃት ማጋለጥ ማለት ነው ን ኢንፍራስትራክቸራል ሺልድ ይጠቀማሉ መሰረተ ልማት እንደ ጋሻ ይጠቀማሉ የመሰረተ ልማት ችግር አለበት የኢኮኖሚ ተጠቃሚነቱ አንደርማይን ተደርጓል የምትለውን ህዝብ ያንን ጥያቄ ይዘህ ጫካ ገብተህ በረሃ ወርደህ ያለችውን መሰረተ ልማት ደግሞ እንደ ዋሻና እንደ ምሽግ የምትጠቀም ከሆነ ጠላትነትህ ከመንግስት ጋር አይደለም፣ ከህዝብ ጋር ነው። ቅድም ፕሮፌሰር በግልጽ ያስቀመጠው አንደኛው ነገር ህዝቡ መጠየቅ መቻል አለበት። አሜሪካ ነገር ልትኖር ትችላለህ፣ አውሮፓ ልትኖር ትችላለህ፣ የሰለጠነው ዓለም ላይ ልትኖር ትችላለህ። የሰለጠነው ዓለም ላይ ኖርክ ማለት ግን ሰለጠንክ ማለት አይደለም። ያወቃ ሀገር ላይ ኖርክ ማለት አወቅክ ማለት አይደለም። አውሮፓና አሜሪካ ላይ ቁጭ ብለው አረጥራይ ንዱሩ የሚሉ ጦርነቱን የሚያራግቡ የሚቀሰቅሱ ሰዎች ህዝቡ መጠየቅ ያለበት ምን ያጣሉ እነሱ? ይሄ ሀገር እንደ ደመራ ቢነድ ምን ያጣሉ? ለምሳሌ የድል ዜና ብለው የሚዘግቡትን ያው መንግስታዊ አገልግሎትን ማስተጓጎል የድል ዜና ነው። ህዝብ በሰላም ወጥቶ መግባትን ማስተጓጎል የድል ዜና ነው ክልልን ከቁጥጥር ውጪ ማድረግ የድል ዜና ነው። ለነዚህ ሰዎች ለህዝቡስ፣ ለሲቪሊያኑስ? ምክንያቱም የህክምና አገልግሎት ማግኘት ያለበት መንግስታዊ አገልግሎት ማግኘት ያለበት የግብርና ግብአቶችን ማግኘት ያለበት የመድኃኒቶችን ማግኘት ያለበት ለህዝብ ግን ይሄ ድል አይደለም። ድላችን ሁሉ ይለያያል። ስለዚህ ህዝቡ ራሱ መጠየቅ ያለበት አውሮፓ ላይ ቁጭ ብሎ በለው ፍለጠው የሚለው ሰው ምን ያጣል? እዚህ ያ ቢሆን ይሄ ሀገር ቢነድ ምን ያጣል? ምክንያቱም እሱ ይህንን በማለቱ ሂገይ ፔድ በቂ ብዙ ነገሮች። ምክንያቱም በሰላማዊ ትግል ስም እዚህ ሀገር ላይ ቁጭ ብለህ ብዙ ዶላሮችን ሀርቨስት ማድረግ የምትችልበት ሀገር ነው ይሄ ሀገር። በሰላማዊ ትግል ስም ተቀምጠም ጭምር አይደለም በታጣቂነት ህዝብ አንድ ራሱ መጠየቅ ያለበት ሌላኛው፣ ለምሳሌ የኤርትራ መንግስት በአደባባይ ወጥቶ በፕሬዚደንቱ በኩል ኢትዮጵያ ውስጥ የሚደረጉ የትጥቅ ትግሎችን እንደግፋለን ሲል ይሄ መንግስት ለኤርትራ መንግስት ያላደረገው እነዚህ የሚደግፋቸው ታጣቂዎች ምን ሊያደርጉለት ነው? ምንድ ነው የሚያደርጉለት? ምንድ ነው የሚሰጡት? የግብፅ መንግስት ታጣቂዎቹን የሚደግፈው ምን ስለሚያደርጉለት ነው? ከዚህ መንግስት ማግኘት ማይችለው? ምክንያቱም ይህን ሀገር በተመለከተ የመስጠት እድል አለ ከተባለ ሊሰጥህ የሚችለው ስልጣኑ ላይ ያለው መንግስት ነው። ይሄ መንግስት የግብፅን መንግስት ምን ስለከለከለው? የሻቢያን መንግስት ምን ስለከለከለው? የኢትዮጵያ ጂኦፖለቲካል ባላንጣዎችን ምን ስለከለከላቸው ነው ታጣቂዎቹን የሚደግፉት እዚህ ሀገር ላይ? የኢትዮጵያ መንግስት ጦርነቶቹን በሙሉ በአንድ ቋንቋ ጭጭ ሊያደርጋቸው የሚችልበት አንድ እጁ ላይ ያለ ቱል አለ። በቃ እኔ የህዳሴ ግድቡ የአባይ ወንዝ ተጠቃሚነቴን አቁም ያለው ከባህር በር ጋር የተያያዘ ጥያቄን አንስቻለሁ ማለት በቂ በቃ ይህንን ማለት የመንግስትን ስልጣን ያጸናል፣ የህዝብን ተጠቃሚነት ደግሞ አንደርማይን ያደርጋል። ስለዚህ ታጣቂዎቹ የሚደገፉት ለስልጣን እንዲበቁ አይደለም፣ ነፃ ህዝባቸው እንዲያወጡ አይደለም፣ እንዲለሙ አይደለም። ዋናው የሚደገፉበት ምክንያት ምክንያቱም የሻቢያ መንግስትም የግብፅ መንግስትም የሚያተርፉት በተዳከመች በፈረሰች እየደቀቀች ባለች ሀገር ነው የሚያተርፉት። ትርፋቸው እዛ ላይ የሚመነጨው የተረጋጋ ሀገር የተረጋጋ ኢኮኖሚ ይኖራል። የተረጋጋ ኢኮኖሚ ሲኖርህ ኢነርጂ ዲመንድ ታደርጋለህ። ኢነርጂ ዲመንድ ስታደርግ ሀብቶችን ተጠቅመ ኢነርጂ ማመንጨት ትጀምራለህ። ኢነርጂ ማመንጨት ስትጀምር የነሱ የውሃ ጥያቄ ጋር ትመጣለህ። ስለዚህ የነሱ የተሻለው ስትራቴጂክ አማራጫቸው አንተ የተረጋጋ ከሀገር እንዳትሆን ማድረግ ነው። በዚህ በኩል ከባህሩ ይገፉሃል። ምክንያቱም ባህሩንም ካገኘ የኢኮኖሚ ተጠቃሚነትን ስለምታረጋግጥ በዚህ በኩል ከወንዙ ተጠቃሚነት ብለው በእርግጠኝነት ማረጋገጥ የሚችሉት ኢትዮጵያ ውስጥ ትርምስ ካለ ወንዛችን በደማችን እየቀጠነም ቢሆን በአፈራችን እየወፈረም ቢሆን ግንዳችንን እያከባለለ ሰስተነብል ሆኖ ለሚሊዮን ዓመታት እንደፈሰሰው ይፈሳል ማለት ነው። ይህን ማረጋገጥ የሚፈልጉት ይህንን ማረጋገጫ ነው እየሰጡ ያሉታው ታጣቂዎቹን ለግብፅም ለሻቢያ መንግስትም እየሰጡ ያለው ዋስትና መተማመኛ በአደባባይ እኮ ተወጥቶ ነው የሚባለው እኮ የኢትዮጵያ መንግስት የባህር በር ጥያቄውን ማሳካት የማይችልበት ደረጃ ላይ አድርሰነ አልቆር። ይሄ ድላቸው ነው ለእነሱ። ለእኔ አሁን ለምሳሌ እንደ አንድ ወጣት፣ ይሄ ሀገር እስቴብላይዝ ሆኖ በተማርንበት ዘርፍ ሀገራችንን ቤተሰባችንን ብለን የምታስበው ነገር አለ። ጫካ ላለውስ ይሄ ህልም አይደለም፣ ይሄ ተስፋ አይደለም። ስለዚህ እኔ እስከሚገባኝ ድረስ የእኛ ሀገር ፖለቲካ የጦር መሳሪያ ፖለቲካ የሆነበት ምክንያት ፍሮም ቤዚክ ፖለቲካል ፕሪንሲፕል እየተላቀቅንበት ምክንያት አንድና አንድ ታርጌት የምናደርገው ስልጣኑንና ስልጣኑን ብቻ ነው። ስልጣኑ ስልጣኑን ለማግኘት ደግሞ በማንኛውም መንገድ በማንኛውም መንገድ ከማንኛውም ጋር ተባብረን ስልጣኑ ላይ ብቻ እንውጣ። ይህን ስልጣኑ ላይ ከወጣ በኋላ ምን ታደርግ፣ ከዛ ስን አናስብም። ብዙ ጊዜ ለምሳሌ 1953 መፈንቅለ መንግስት እነ ገርማሜ ንዋይ ሲያደርጉ ከዛ ስን የሚባለውን አላሰቡትም። 1981 ላይ መተን መር ንጉሴ መፈንቅለ መንግስት ሲሞክሩ ከዛስ የሚባለው የለም። 97 ላይ ቅንጅትንም ከዛስ የሚባል ነገር የለም። ከዛስ አናስብም። በቃ የሆነ ቦታ ጋር ታርጌታችን ስልጣኑ ጋር እንምጣ። በቃ ከዛስ ምን ልታደርገው? ምክንያቱም ሀብትህን ተጠቅመህ የመልማት ህልውናን አሳልፈ ሰጠህ እሱን ሸጠህ፣ የባህር በር ጥያቄህን አሳልፈ ሰጠህ እሱን ሸጠህ ወደ ስልጣን ብትመጣስ ምን ልትፈይድ? ምክንያቱም የዚህ ሀገር የመልማት ጸጋ ያለው ሀብቱን በመጠቀም ላይ ነው። የዚህ ሀገር የመልማት ወይም ደግሞ ሉዓላዊነታችን ያለው ባህር በሩ ላይ በመምጣት ነው። ይሄንን ሁሉ አሳልፈ ከሰጠ በኋላ፣ ለእኔ ደጋግሜ እንደምለው ለዶሮ በሽታ ሁሉ በሬ እያረድን ልንቀጥል አንችልም። ምክንያቱም ኢኮኖሚካሊ ይሄ ኤክስፐንሲቭ ኤክስፐሪመንት ነው ብሎ አንዳንዴ መተው መቻል አለበት።